የታሸጉ ምግቦች እንዳይገዙ ከገዙም እነዚህን የምግብ ይዘቶች ከዝርዝር ላይ ሳይመለከቱ አይመገቡ። ከሰርቪንግ ሳይዝ ወይም ከማቅረቢያ መጠን ጋር ሲነጻጸር 10 ግራም ተጨማሪ ስኳር ወይም አድ ሹገር ከተካተተበት ሁለት ጊዜ ያስቡ፣ በተለይም ለልጆች የሚሰጥ ከሆነ። ከፍተኛ ጨው ወይም ሶዲየም መመገብ ለደም ግፊት በሽታ ሃይፐርቴንሽን አጋላጭ ነው። ከሰርቪንግ ሳይዝ ወይም ከማቅረቢያ መጠን ጋር ሲነጻጸር ከ140 ሚሊግራም መብለጥ የለበትም። ትራንስፋትስ ወይም ልውጥ ቅባቶችን ሙሉ በሙሉ አይመገቡ። የረጋ ቅባት ወይም ሳቹሬትድ ፋትስን በትንሹ ይመገቡ። ከአጠቃላይ ካሎሪ መጠን አንጻር ከስድስት በመቶ በላይ መብለጥ የለበትም። ከፍተኛ የፋይበር መጠን ለምግብ መፈጨት ወይም ዳይጄሽን ጠቃሚ ነው። ከፍተኛ የፕሮቲን መጠን ደግሞ ለረጅም ጊዜ የሙሉነት ወይም የመጥገብ ስሜትን ይፈጥራል። ስለዚህ ሁለቱም ጠቃሚ ናቸው። አነስተኛ ስኳር፣ አነስተኛ ጨው ወይም ሶዲም፣ አነስተኛ የረጋ ቅባት ወይም ሳቹሬትድ ፋት፣ ከፍተኛ ፋይበር፣ ከፍተኛ ፕሮቲን። መረጃ ያግኙ። ራስዎን ይጠብቁ። ሄልዝ ዴታ ዶክተርን ይከተሉ፣ ለሌሎችም ያጋሩ።